ነው አላችሁት? ከሀና ጋር ከሀና ጋር። አዎ ምነው ደነገጥሽ? አይ መደንገጥ መደንገጽህ። ቆይ አብደሻል እያልከኝ ነው? አንቻልሽ። አታ ቆይ ምን አድርገ ነው የምትነግሽ? የሰራውን ፎወርድ እንድትነግረኝ ይፈልጋሉ። ያመት መስቀና ፎቶን ሰርቄ ሰጧችሁ ነኝ። ለምን እንደፈለጉት አላወቅኩም ነበር። ባለፈው ነው አንተና ነው ስተሉ ስታወሩ የሰማ አና ዶክተሩ ጋር ትገባና አባቴን እንዴት እንደዚህ አድርጌ ይዤ እወጣለሁኝ? የተሳሳተ ነገር አለ በመድኃኒቱን ቢሆን በሕክምናው ዙሪያ አንድ የሆነ ነገር አለ፣ በድእን ውጤት አንድ የተሳሳተ ነገር እንዳለ ልቤ ይነግረኛል ብላ ስትናገረው፣ ዶክተሩ ምን እያልሽ ነው ብሎ በደንገት ጥንቢል እንደገና፣ አሁንም ይዘሽ መውጣት አለብሽ ይሄ የግል ሆስፒታል እንጂ ለጥቅም የሆነ ሆስፒታል እንጂ ለጽርቅ አይደለም ብሎ መልሶላታል። ሃናም የፈጠረኝ አምላክ አይረሳኝም አሁንም ቢሆን አንተ እንዳልከው አባቴን ከዚህ ይህች አልወጣም ብላ ተናግራው ወጣ ነበር በኃይል። ወደዚያውም አባቷ ጋር ሄዳ ለአባቷ ድፍት ብላ ያለቀሰች ሳለ ታምቹና አሴም ይመጣሉ። ተኝታ ስለነበር ቸምቹም ይቀልድባታል። አሴም እንዴት ነው የተኛሹ? እንዴት ነው ይላል። ምንም ለውጥ የለም አባትሽን ይዞ ውጭ ብሎኛል ዶክተር ስትለው፣ ቸምቹ ፋዘር አንድ ነገር ይሁኑና፣ ፋያው አንድ ነገር ይሁኑና ይህን ሆስፒታል ባናታቸውን አቃጥለው ብሎ በንዴት ይወጣል። ምክንያቱም ቸምቾ የሚያውቀው ነገር ስላለ ፎቶና መስቀሉን ሳያውቃቸው ከነሱ ቤት ገብቶ ለአሴም ይከተለዋል ወዲያውን ሰላምና ምኒሳ ይከሰታሉ። ምኒሳም ሰላም ሰላም ካሏዋት በኋላ መሃላቸው አድርገው እያበረታቷት ነበረ። ወዲያውም ሰላም የስልክ ጥሪ ይደርሳታል። አባቷም ሀናን ልፈልጌ ነው የመጣሁት ይላታል። አባቴ ምን ፈልጌ ነው እየቀለድ ነው ወይ? ስትለው አይ አይደለም ሀናን ላናግራት ስለፈለጉ ወደ ዶክተሩ ሰጂኝ ይላታል። አቶ መስፍንም ዶክተሩን ገብቶ ያናግረዋል። ነገሩ ግን ፍጥጫ ሆኗል። ወይዘሮ ሜላት ደግሞ ለዶክተሩ የሀና አባት በፍጹም ሕክምና እንዳታደርግላቸው ብላ ማስጠንቀቂያ ትሰጠዋለች። ዶክተሩ ደግሞ አንቺ ባልሽ አይደለም ያኔ አንቺ ሰራተኛ አይደለም ምን ትላለች ብሎ ሲናገራት ትሳደብና ትዘጋለች ስልኩን። ሰላም ጤና ይስጥልኝ። ክብራንና ክብራን የቻና ለቤተሰቦች ሰላማችሁ ብዝት ብዝዝት ይበል በአለም ዳርቻ ያላችሁ በሞላ ኖላዊ ክፍል አምሳ ሁለት ላይ ነን ሀናም ከአባቷ ስር ድፍት እንዳለች እንቅልፍ ይዟታል። ምክንያቱም ሌሊት ቁጭ ብላ ነው ያደረችው ከአባቷ ጎን እና ሴና ተምቹ ይገባሉ። አሴና ተምቹ ሲገቡ ሀና እንደተኛ ሲያዩ ወይኔ አታሳዝንኝ አታሳዝንም፣ ወይኔ ሀንዬ ይላል። አሴም ተምቹም ተደውቁሳለች ደሞ እንዴት ነው የምታምረው ይላል። በዚህን ሰዓት ይቀለዳሉ? ይላል አሴ ማማርም አታምራለች ግና

ለምን ሀንዬ? ሲላት እንዴ ለምን አልጨነቅ፣ አንተ ከሄድክ በኋላ እኮ ዶክተሩ መጥቶ ነበር። ለምን ዛሬ መጨረሻችሁ ነው ይዛችሁ ውጡ አለኝ። ዳስ የሚደነግጣል ቸምቹ ከዚህ ሳይታከሙ ንቅንቅ አይሉም ብሎ በንዴት ምን እናደርጋለን ትላለች። ሀናም ገንዘብ ታየትም ታየትም ብለን እናመጣለን እንጂ ሳይታከሙ አይወጡም ይላልቸው። ቀንም ቢሆን እናሳክማችኋለን ይላል ዳስ። ምን እያልክ ነው ይለዋል። ምንድን ነው የምትለው? እሷ ፊት ስለሆነ ነው የሚሸፋፉ ነው የግድ ነው፣ ሰርቀን እናሳክማችኋለን ይላል። ቸምቹም ለሀናም ተሰምኛለሽ ሀና፣ ፋያው ሳይታከሙ ከዚች ሆስፒታል ንቅንቅ አይሉም። ገንዘብ ብናጣ እንኳን አክሟቸው ነው የምንወጣው፣ ካለበልዛ ሆስፒታሉን እንዳለነው ማቃጥለው ይላል። ብሎ ሲወጣም ቸምቹ በንዴት አሴ የሚከተለዋል ምን እያልክ ነው ብሎ ቢከተለውም ቸምቹ ግን ሊቆማቸው ራሴ ይመለስና አይዞ ሻንዬ የሆነ ነገር እንፈልጋለን። ይላታል። እሺ በቃ አንተ አባይጋሁን እኔ ዶክተሩን ላናግርና ልምጣ ብላ ወደ ዶክተሩ። አቶ መስፍንም በር ሲ እንዴት እንደናፈርከኝ መጣህ እንዴት እላለች። አዎ ልጄ ይላሉ። ወዲያውም ሰላም ከተባባሉ በኋላ ቁጭሉና እንዴት ነው የነገርሽ ነገር ይሏታል። የምርመራው ጉዳይ ነው። አዎ አንተም አልጠበቅም ነበር ይሄንን ስትለው፣ አዎን በእርግጥም ግን እንደዚህ ሊሆን እንዴት ቻል ይላል አቶ መስፍን። እኔ እንጃ፣ ወረቀቱ እንደዛ ነው የሚለው። ግን አንተ እንዴት መቀበል አቃተ ትላለች። ሀ ሰላምም ለአባቷ ጥያቄ ታቀርባለች። ሀናንና እርግቤን አንድ ወቅት ነው የምታውቃቸው። እኛስ ሀና እህታችን በሆነ ብለን የተመኘኑ እኛ ጋር ረጅም ጊዜ ስለምናውቃት ነው። አንተ ግን እንዴት ነው ስትለው፣ እኔ ግን ብቻ ስሜቴ ሀናን እንጂ እርግብን አልወደደትም። እማየ ግን እርግብን የወደደቻት ሀናን በፍጹም አልወደደቻትም። ትላለች እባክሽ እሷን ተያት፣ ግትርና ማመን ስለማትፈልግ እንጂ ይሄን የልቧ የሚላት ተቃራኒ ነው ይላል አቶ መስፍንም። ግን አባዬ እንዴት በጠዋት ልትመጣ ቻልክ? ብላ ስትጠይቀው ሀገራችን እኮ ፕሌን አለ ይላል። ሀገራችሁ ፕሌን አለ ብላ ትደነቃለች። ግን እኮ ናፍቃ የነበር አባዬ። እረ ብዙ አመት ስንት ተለያይተን ቆይተን ያልናፈኩሽ አሁን በዚህ ሳምንት ለምን እንዴት ናፈኩሽ? ብሎ ይጠይቅ ይልቅ አባዬ ክፍለ ሀገር ያሉ ዘመዶቻችን እንዴት ናቸው ሳልጠይቅ ትላለች እነሱ ምን አለባቸው እርጥብ ተደረቅ እየበሉ እርጥብ ተደረቅ ማለት ደግሞ ምን ማለት ነው ትላለች ሰላምም እና ምንም አላመጣህልንም ትላለች ሰላምም በይ አሁን እኔ ለመታጠብ ሻወር ለመውሰድ ፈልጋለሁኝ በኋላ እናወራለን የላታለ አባቷም እሽ ፎጣ መጣለሁ አባዬ ትላለች ዶክተሩን ጋውኑን አውልቆ ለመውጣት ሲዘጋጅ ሀና ትገባለች ሰላም ይላትና ቁጭ ካለች በኋላ እሽ ተዘጋጃችሁ ወይ? ለምኑ ስትለው ለመውጣቱ ይላታል። ለሱ ላናግር የመጣሁት ትናንት ተነጋግረን የጨረስን መሰለኝ ብሎ ሲላት ቆይ አባዬ እንደዛ ሆኖ እንዴት ነው ይዘሽ ውጭ የምትለኝ ብላ ትጠይቀዋለች። እንዴት ልትረዳኝ አልቻልክም? ሰው አይደለም ትለዋለች። ታና አልገባሽም። ይሄ እኮ የእኔ ውሳኔ አይደለም ይላታል። የማንም ውሳኔ ይሁን፣ ግን ደግሞ አንድ የሆነ ነገር እንዳለ ይሰማኛል። ደግሞ ግን ምን ልክ ያልሆነ ነገር አለ ብሎ ይመልስላታል። ግን ደግሞ ኔ እሱን አላውቅም፣ ግን የአባዬ ምርመራ ላይም የደእኔ ውጤት ላይም የሆነ ስህተት እንዳለ ነው የሚሰማኝ ትላለች። የሆነ ጀልሽ ነው ወይ ይላታል። እኔ መወንጀል ሳይሆን እንዳወኩ እንድታውቅ እፈልጋለሁ ይላታል። አለምንም መረጃ ግን ደግሞ መናገር አያስፈልግም። ወዲያውም ሀና ከዶክተር ከ በዕውቀት ምንም ነገር ልታደርጊ አትችም ይሄን ደግሞ ታውቂዋለህ ሲላት ከዕውቀት በላይ ግን ህሊና የሚሉት ነገር አለ ትለዋለች። ይህ እየሆነ ያለውን ነገር በእኔ ላይ እያወቅህ ከሆነ ው ነገ እንቅልፍ ታጣበታለህ ትለዋለች። ዶክተሩ መልስ ያጣም። ይሄ የግል ሆስፒታል ነው ወይዘሮ ሩሜላት። የጨከነችብሽን ሆስፒታሉ ያዝንልኛል ብለሽ ከሆነ ተሳስተሻል። እኔ የማንንም እርዳታ አልፈልግም ወይዘሮ ሚናትን አምኛቸው እንጂ እርዳታቸውን ፈልጌ አልነበረም፣ ትላለች በመሀል ይጨቃጨቃሉ። ዶክተሩም ምንም ማነግራ ያስፈልግሽም እኮ ሲላት ጥሩ ግን ት ፈጣሪ በመንበሩ ካለ የኔ መድሃኒዓለም አባዬ ይድናል፣ ካልሆነ ደግሞ ይሙት። ግን ደግሞ ዶክተሩም ያልሆነ ነገር ይናገራል ሀናም ትመልስለታለች። ፈጣሪ አለ ምክንያት አልፈጠረኝም የሆነ መፍትሄ አለው ብላ ተናግረው ተወጣ። አሴም ከፋዘር ጋር ቁጭ ብለው ሚኒሳና ሰላም ይመጣሉ። አንተ ታማኙ ሌባ ትላለች። ሰላም ሰላም ከተባባሉ በኋላ እማዬ ግን የሀናን አባት አይታቸዋለች ወይ ይላል። ሚኒሳም ብታያቸውም ምንም ማድረግ አትችልም ተጭካኔ ውጪ ትላለች። ሰላም ቆይ እማዬ ግን ምን ነግቷት ነው ይላል። አሴም ሃናና እናታችሁ ምን ያገናኛታል ይላል። ሰላምም እናቴን በሀና ጋር ፉክክር ይዛለች ይሁንም ግን የዚህን ያክል ጭካኔ አያስፈልግም ይላል ሃናን አላወቀቻትም እንጂ ምን ያህል ጥሩ ልጅ እንደሆነች። ጦርነቷ ግን ለአባቷ መታከሚያ ገንዘብ ልታገኝ አልቻለችም ይላል አሴም። ጀለሱን እንደሚያገኝ አይደብራችሁም ይወጣ ልበል ሲላቸው ችግር የለም ይላሉ። ሀንቿን ትመጣለይ ብሎ እሱም ይወጣል። ምኒሳና ሰላምም አሁን የሀና አባትን ምንድን ነው የምናደርገው ይላታል። ሀያና ትምጣና እንግዲህ እሱን እናስብበታለን ግን ታማኙ እንዴት ነው ይላታል። ታማኙ ገንዘቡን እኮ ባላፈው እኔ የሰጠሁት አምስት አንድ ሳያጎልን የሰጣት እውነቱም ታማኝ ነው ይላል። ምን ይሳቸው ግን በጣም ነው የሚያሳዝኑት ሲል እድሜ ለማየ ላታስጨርስ አስጀምራቸውን። አቶ መስፍንም ወደ ክፍላቸው ሲገባ ወይዘሮ ሜላት እየለባበሱና እየዘነጡ እየተኳኳሉ ነበር። ወደ ልምሄን ነው በጠዋቱ የምትለባበሱና የምታኳኳዩ ብሎ ሲጠይቃት አንድ ሰው ለመውጣት ብቻ ነው የሚኳኳል፣ ለልጆቿ አንዘንጥ ነው ትላለች። አንድ እናት ለልጆቿ ምንም ሆነች ምን ብዘንጥም ብትኳኳልም እናት እናት ናት ይላታል። አንድ ሴት መዘነጧ የሚያኮራው ለባሏ ነው ይላታል። ባሏ ልጆቿ በምን ይለያል? ለኔ ግን አሁንም የልጆች እናት የደስታ ምንጭ ነሽ ይላታል። ካዘነትኩ የደስታ ምንጭ አይደለም ወይ ስትላት፣ እንኳን አይደለም አሁን ቀርቶ ድሮ እንኳን ምንም ባልነበረን ሰዓት በችግር ስንቀጣ በችግር አልንጋ ውስጥ ሆነን እንኳን በአንቺ አፍሬ አላቅም ይላታል። ወይዘሮ ሜላትም አንተ ካልኩ ብዙ ነገር ልታወራ ትችላለ፣ በላይ ወደ ሳሎን ልሂድ ብላ ስትል፣ አሁን እኔ ዙሪያ ጥምጥም የርኩት ሳይገባሽ ቀርቶ ነው ላወራሽ ስለፈለግኩሽ እንጂ ይላታል። ምንድን ነው የምታወራኝ ስትል፣ ሀና ላይ እያደረግሽው ጥሩ ነው ወይ? ሀና ላይ ምን አደረግኩ? ህክምናውን አስጀምረሽ ላታስጨርሽ ለምንድን ነው ያቆምሽ? ወይዘሮ ሜላትም እኔ የቃል የገባሁትን አድርጌያለሁ ከዚህ በላይ ማድረግ አልችልም ይሏታል። ግን ደግሞ ቃል የገባሽው ሙሉ በሙሉ ወጪውን ሊሸፉኝላት ነው። በቃ ሰውዬ፣ አንተ ምን ማድረግ እንዳለብኝ አታስተምረኝም ትለዋለች። ለሰው ነፍስ እየቀለድሽ ነው ወይ? ይላታል። ምንም ማድረግ አልችልም። በገንዘቤ ማንም ሊያዘኝ አይችልም። ሙሉ መብቴን መጠበቅ መብቴ ነው ትለዋለች። ምን እያረግሽ ነው በሰው ነፍስ እየቀለች ነው እንደገና ሕፃን እየሆንሽ ነው ወይ ይላታል። እሷን በቁጣ ትመልስለትና ታጠገቡት ነሳ። ሰላምና ምን ይሳም ሀናን እየጠበቁ ከሀና አባት ጎን በጣም አዝነው ቁጭ ብለው ነበር። ሀና ወዲያው ትመጣለች። ሀና ትደነቅጣለች። ስታችሁ መጣችሁ ወይ ትላችኋለች። አዎ ትስማቸውና ቁጭ ታሉ። በኋላ አባትሽ እንዴት ናቸው ሲሏት ያው እንደምታወቱ ነው። አይ በላ አይጠጣ ብላም ባይተናነቃታል ዶክተሩ ምን አለሽ? ብላ ትጠይቃታለች። ሰላም እነሱ ምን አለባቸው? ይኸው ነክተጡ ነካክተው እንደዚህ ቆላልፎ አስቀመጡልኝ ትላለች። ዶክተሩስ ምን አለሽ? ብላ ትጠይቃታለች። ዶክተሩማ ምን ይለኛል፣ ይሄ ሆስፒታል የተቋቋመው ለትርፍ ነው፣ ገንዘብ ከሌለሽ ይዘሽ ልቅ በያለ ሳም ሰው እንዴት በሰው ላይ ይጨክናል? ይላል። ሰላምም የጭካኔውማ ምንጭ እናቴ ናት ብላ ትናደዳለች ስናቴን ግዴ ግዴ ነው ያለኝ፣ ትላለች ሰላም። ተይ ሰላምዬ ምንም ማድረግ አይቻልም ብላ መነሳም ምንም ማድረግ አይቻልም ግን እንደዚህ አትበይ ይላታል። እኔ በቤተሰብ መሀል መግባትና በእኔ ምክንያት እንደሆንባችሁ አልፈልግም ትላለች ሐና ሰላምዬ ተረጋጊ ትላታለች። ግን አንቺ ደብላ ትጠይቃለች። አሴ ደግሞ ጓደኛው ጋር እንደሄደ ይነግሯታል። አንቺ ግን ራሽን አትጣይ። እኔ የምኖርለት ለአንድ ሰው ነው። አባዬ እንደዚሁ ሆኖ እንዴት ለራሴ አስባለሁ ያስባለሁ? ትላለች ሐናም ግን አስበሽም ተጨንቀሽም የሚለወጥ ነገር የለም ምን ይሳ ሲላት፣ አሁንም እንባ እየተናነቃት አባዬ ቢሞት አሁን እኔ ምን አደርጋለሁ? ምን ሆናለሁ? አባቴም እናቴም እኮ አንድ አባቴ ነው አለሜ ነው ትላለች። እኔስ ለማን ነው የምኖረው? ብላ ታለቅስ ጀመር፣ ስቅስቅ ብላ ምንሳና ሰላም ያረጋጓት ጀመር። ታናሽታቸውን በመሀል እቅፍ አድርገው አይዞሽ በቃ ፈጣሪ ያውቃል የፈጠረሽ አምላክ አይረሳሽም እኮ እያሉ ያበረታቷት ጀመር። ሰላምም አንተ አረጋጋት። በቃ እኔ አንድ የስልክ መልሽ ልምጣት ልናት ትወጣለች። ተምቹም ታምቹም ሲጋራውን እየሳበ በመንገድ ላይ ቁጭ ብሎ ስልኩን እየሞከረ ነበር። ወደ ዋሴ ይመጣና በጠዋት ቁርስን ሳት በላ እንዴት ስጋራ ትስባል? ይለዋል። ለሰዎች ምክንያት መሆን መሞት ይሻላል፣ ይለዋል ተምቹ። እኔ ሳላውቅ የፍልስና ትምህርት ቤት ገብተሃል? ይለዋል የተናገርኩትማ ገብቶሃል፣ ግን ሳይገባ ቀርቶ ነው የምጠይቀኝ። የስሪገምና በማሬ ቆያክን ቤት ሆነን ምን ብልሒ ነው የወጣኸው ስጥ ና ያልኩህ ጥልሕኝ ሄድክ ይሉ በመሃላቸውም ጭቅጭቅ ይፈጠራል። ግደለይ ነው ወይም ምትልህ አንተ ልጅ ይሉ ኣለ ኣስም ሁሌ ደለም ወይኔ፣ እናንተ የምንጨቃጨቀው ምን አዲስ ነገር አለ ሁሌ ጉሌተ እንዲዘኝ የለም ወይ ይለዋል። ፋያው ባለጌን ከማሳደግ የገደለ ጸደቀ ሲሉ ሰምቻለሁ። ቆያ ንተ ምን ሆነሃል ነገርን ሲለው ሊነግረው አልቻለም። በመሃላቸውም ግብግብ ይጀመራል። ወዲያውን አሴን ይገፈትርና ይጥለዋል። እኔ የማልመልሰው ትልቅ ኃጢአት ሰርቻለሁ። እሱን ለመመለስ ግብግብ ይዣለው ይሻለሁ፣ እንዳትከተለኝ ብሎ ተምቹም ይሄዳል። ሰላምም ከክንበር ላይ ቆማ አባቷን እየተጠባበቀች ነበር። አቶ መስፍን ወዲያው ይመጣል። ምን ሆነን አባዬ ትላለች። እንዴ ምንም አልሆንኩም፣ ደግሞ አንቺ እንደ ነው እንዲምታስብ ይላታል። አይደለም እኮ ምን ሆነ ነው ነው ምልክ ስትለው ሀናን ፈልግ ይላታል። ሀና ትላል ለእናትሽ ስህተት የሰራችውን ስህተት እኔ ማረም አለብኝ ይላታል። እስከ ዛሬ ድረስ ገንዘብ ቸግሮኝ ወይም ስስታሞኝም አይደለም ዝም ያልኩት አባዬ፣ የምን ስህተት ትላለች። ነገሩ በቀጥታ ታልተነገረሽ በቃ አባዬ፣ በቀጥታ ነገረኝ ስ ስትለው ይኸውልሽ፣ ከእናትሽ ጋር እየዋለ እያደረ ያለን ግንኙነት እየሻክር እንዳይመጣ ብዬ ፈርቼ እንጂ የህክምናውን ወጪ ሙሉ በሙሉ መሸፈን አቅቶኝ አይደለም ይላታል። አን ሰላምን በደስታ እናትላል ቤተሰብ ከመበተል ብዬ እንዳላወቀ ዝም ብዬ ነበር የከረምኩት። አሁን ግን ይህን አባት ሞተው ተምጸጸጥ ቤተሰብ የወይዘሮ ሜላት እንዱላ ብችል ይሻለኛል፣ ህክምናው ሙሉ በሙሉ እንደሸፈነ ይነግራታል። መስፍንም ወደ ዶክተሩ ጋር ይገባና ሰላምታ ከተለዋወጡ በኋላ ምንግር ጣለ ይላል። ዶክተሩ አንዳንዴ እኮ ዘመድ መጠየቅ ጥሩ ነው ብዬ ነው። ዶክተሩም ካልተሳሳትኩ ስለምርመራው፣ ስለ ዲኤንኤ ምስጋና ታቀርብልኝ ነው ይለዋል። ዶክተር ከሰዎች የምታክመው ምስጋና እየጠበክ ነው ወይ ብሎ ይመልስለት አቶ መስፍንም የሀናን አባት ወጪ እንደሚሸፉንና አንድ ሆስፒታል ለሰው ልጅ ቅድሚያ እንደሚሰጥ ለገንዘብ ሳይሆን፣ እናንተ ግን በዚህ በተቃራኒ ነው ያደረጋችሁ ብሎ ልክ ልኩ ይነግረውና ዶክተሩም ይደነግጣል። ከዚያም የወረቀቱን የምርመራውን፣ እንዲሁም ደግሞ የመድኃኒቶቹን ወረቀት ካሳየው በኋላ ሁሉን ካሳየው በኋላ አቶ መስፍን ቢጠራጠርም ሙሉ ወጪውን ሸፍኗል ለጊዜው ሰላም በደስታ ወደ ነሐና ጋር ሄዳ ምን ይሻላችሁ መጣው ይሄን ጊዜ አዲስ ጫማ አይተሽ ልግዛ ልትይ ነው አይደለም ወንድምና ህትም ሰላም እና ምን ይሳም ጭቅጭቅ ይጀምራሉ። ወዲያውም ሀና በማል ትገባና ኧረ ዝም በሉት ያመትስ ዲኔ ምን እንደምነግራችሁ ስትል አሁን በቀጥታ ለምናት ነግርኝ የሚላሉ ሀናና ምን ይሳ ወዲያውም አባዬ እኮ መጣ ትላለች። ጋሼ መጡ እንዴ ትላለች። ሀናም አዎ አባዬ ሊጠይቅ ነው የመጣው አይደለም አሞቹ ነው አይደለም። ምንሳም በቃ ስልክ ደውዬ ጠይቀዋለሁ አባቴን፣ ሲል ቆይ ቆይ በቃ እኔ እነግራቸዋለሁ ትላል። ሰላም አባዬ የመጣው የሀናን አባት ሙሉ ወጪውን ሊሸፍን ነው። እውነሽን ነው? በደስታ እንባ ታለቅስ ጀመረ። የእኔ ፈጣሪ እኮ አይረሳኝም። ሃና ስቅስቅ ብላ ማልቀሷን ቀጠለች። ወዲያውም ሀና ሰላምና ምንሳም እቅፍ አደረጓት። ሃናም ፈጣሪ ፈተናን ታበዛውና ትመልሰዋለህ በስቅስቅ እያለች ፈጣሪውን ታመሰግን ጀመር። ዶክተሩም ህክምናውን ሊጀምር ዝግጅት ያደርጋል። ወዲያውም ደግሞ ለወይዘሮ ሩሜላት ደውሎ ወጪው እንደተሸፈነ ይነግራታል። ማን እንደሸፈነው ስጠይቀው ባለቤቷ እንደሆነ ሲነግራት፣ እሷም እንዲያቆም ህክምናውን ትነግረዋለች። ወዲያው ዶክተሩን በንድ ስልኩን ይዘጋና በቃ ሁሌም ያንቺ ሰራተኛ አይደለሁም ይላት። ዶክተሩም ወደ ሀና ክፍል ሊገባና ዝግጅቱን ታደረግ በኋላ የከፈለላትን ሰው ሊነግራት ሲል ተቀድመሃል ትለዋለች። ሀናም ለማን ዶክተሩም እንድትዘጋጅ ይነግራታል። እኔ ነው ወይ መታከመው? ትላለች። አይ አባትሽን እንድታዘጋጁ ብዬ ነው፣ እሱ በማንኛውም ወቅት ዝግጁ ነው። እሺ በቃ ብሎ ዶክተሩ ይወጣል። አሴም ይመጣል። አሴም እንደመጣ የደስታዋን ምንጭ ታበስረዋለች። አሴም በደስታ ይፈነድቃል። ያም የአባቷን እጅ ይዛ ህክምና ተደርጉልህ ስትድን አብረንም የምናወራው ብዙ ነገሮች አሉ እም ባዬ ትላለች። ዶክተሩም ነርሶቹን ሰብስቦ ህክምናውን ካደረገ በኋላ ይወጣል። አቶ ነዋሌም ዝርግት እንዳሉ ናቸው። ሴና ሰላምም ወደ ቤታቸው ሲገቡ እናታቸው ከሳሎን ቁጭ ብላ ነበረ። ምንሳም ወደ ኋላ ቀረት ብሎ ሰላም ሲላት ናዚ ተቀምጥ ላውራ ትለዋለች። እኔ ደክመኛል ልገባ ነው ሲላት ማውራት እንዳለበት ትነግረዋለች። የት ቆይታችሁ ነው ስትለው ከሀና ጋ ሀና ጋር ለምን ትላለች። ትን ለምን እንደነቅሽ። ታዲያ ለምን ሄዳችሁ ስትል የታመመ ሰው መጠየቅ የለብንም ወይላት። እንዴት ነው የዚያችን የኬሲ አባት ልጠይቅ ሄዳችሁ ብላ ትቆጣለች። ንብናሴም መልስ ይሰጣታል። በመሀል ይጨቃጨቃሉ። አሴርም ይመጣል። አሴር የቴሄደ ነው ትለዋለች። ገንዘብ ሰጠኝን ሰው እየፈለግኩ ነበር፣ ግን እንደውም ዛሬ ሰው ተጨካክኗል ትላለች። እግዚአብሔር እኮ አየን ትለዋለች። ሙድያ ሽብኝ ነው ወይ ይላታል። አሴር ህክምና እኮ ተደረገለት ስትለው በደስታ ሴም፣ ቆይ እንዴት መቼም የተምቹን ሆስፒታል አቃጥለዋል ያለው ሰምተውና አይሆንም ይላል። የእናሴ ፍቅር ግን መወደድ ቋንቋ ነው ያስብላል። አሴም በጣም ተደሰተ ህክምናው ስለተደረገላቸው ቁጭ ብለውም እራት እየበሉ አንተ ሄድ ስትለው አንቺ ጅቤት ይላታል በዛውም ጭቅጭቅ ይፈጠራል ከዛም ሁለቱም ለማደር ይወስናሉ አቶ መስፍንም ሊተኙ ሲገቡ ወይዘሮ ሜላት ለማና ሲያናግሯቸው ልክ አልነበሩም በማላቸው ጭቅጭቅ ይፈጠራል እኔ በልጆች የፊት ክፉ ለማስባል ነው አንተ የሃናን አባት ህክምና የሸፎን ከው ትለዋለች። ግን ደግሞ አንቺ የሰራሹን ስህተት እኔ መሸፎን አለብኝ ከዛ መሀል ጭቅጭቅጭ ይፈጠራል። ደክሞኝ ያልተኛበት ቢሏት እንኳን በጣም ስለምትጨቃጨቅ ጥለው ይወጡና ከሳሎን ይተኛሉ። ሳሎንም ምን ይሳ ነበረ ምን ይሳ ከእናቱ ጋር እንደተጨቃጨቁ ገብቶታል። ከዛም እዚህ ያድራለው ልጄ ይሉታል። ግን ደግሞ እናታችሁን አታስቀይሙ። ቀን ላይ ዝምታችሁ አላስደሰተኝም። እናታችሁ አንዳንድ የለኛም ብትሆን ግን እናታችሁን አክብሩ ብለው ምክር ይሰጣሉ። የሀና አባትም ከመኝታቸው ይነሱና ልጆቻቸውን ሲያው አሴና ሀና ከመሬት ወለሉ ላይ ተኝተው ያሉ። ወዲያውም ሀና አሴ ይላሉ። አሴም እንደሰማቸው በድንጋጤ ሀናን ይወረውርና ብድግ ብሎ ወደ አባት ወደ አቶ ነዋሌ ይጠጋል። ሀናም እንደዛው በንባ የታጠበውን ጥቅፍ ታደረጋለች። አባዬ ነቃልኝ ብላ በደስታ እንበዋን ታነባ ጀመ